ዶክተሩ እንዲሁም ሰላም ያላሰቡበት እና ያልሄዱበት መንገድ ትንሽ ጭንቀት ላይ መጥቶባቸዋል። እንግዲህ የሰላምን የፅንስ መቋረጥ የሚያውቁት ዶክተር እና ሀና እና ራሷ ሰላም ነበሩ። ማንም ሰው ያውቀዋል ብለው አልገመቱም። ሆኖም ግን ዛሬ በሩን አንኳኩቶ ያስረገዛ ሰውዬ ቤቷ ድረስ መጥቷል። ይህ ሁሉ ሲሆን እንግዲህ ሚስጥር ወጣ። ሚኒስትርም ሲወጣ እንግዲህ ይህ ፅንስ እንደከሱ እንደማትፈልገው እንዳስወገደችው ተነገረው። እሱም እንዴት ይህን ነገር ይሰራል? ማን ነው ነገር ያደረገው? እኔ ልጁ እንፈልገዋለሁኝ ማን ፈርሞ ነው ይህን ያደረገው? በሚል እንግዲህ ሌላው ውዝግብ ውስጥ ተገባ። በጣም ያሳዝናል። ሀናዬ አንዱን ነገር መልካም ስራዋን ሳትወጣው አንድ ነገር ይመጣ አባታል አባቷን ለማስተመም ያደረገችውን ነገር ወደኋላ ጥላ ስለ ስላም ማትረፍ የሚለውን ከዶክተሩ ጋር ተበላይ ያደረገችው ነገር ዛሬ ሌላ ችግር ይዞባት መጥቷል። ወይዘሮ ሚላትም ባልገመቱት መንገድ በራሳቸው በሆነ ልጃቸው እንደዚህ መሆናቸውን ሰሙ። በጣም ያሳዝናል። እንዲሁም ደግሞ አሴ ደግሞ ወደ ጎዳና ወጥቷል። እንግዲህ ቀጣው ሚኒዮን ማን ነው ይህ ቤቱን አንኳኩቶ የሰላምን ያስረገዛት ማን ነው የሚለውን እስከ መጨረሻ ስትከታተሉ ታገኙታላችሁ። ሰላም ውድ ቻናሌ ተከታታዮች እንደምን አላችሁ? ሰላማችሁ ያላችሁበት ይብዛልኝ። ለቻናሌ አዲስ የሆናችሁ ሰብስክራይ እያደረጋችሁ የደወል ምልክቷን መጫን አትርሱ። ዘውትር ሰብስክራይ ላይክ፣ ሼር የምታደርጉኝ ከልባ አመሰግናችኋለሁ። እንግዲህ ሀናና ዶክተሩ የሰላምን የቤተሰቧን እጦት እንዳታገኝ ሲሉ ተመካክረው አን ይህን ነገር ጽንሱን ያስወገዱበትን መንገድ ማንም አያውቅም ብለው ነበር ያሰቡት። ሆኖም ግን ዛሬ በሌላ መንገድ ቤታቸው ድረስ ተንኳኩቶ መጥቶ በጣም ሀናየን ጭንቀት ውስጥ ከቷታል። ሀናየም ይህን ስራ ማቆም አለብኝ ብላ ታስባለች። ሚስጥሩንም መናገር አልፈለገችም። ይህ ነገር ግን በግልጹ እየገፋ ከመጣ ችግር ውስጥ እንደምትገባና አባቷን የማሳከሙ ነገር ቀርቶ አባቷን የማየቱ ነገር ሊርቅባት መሆኑ ስታስታውሰው ግራ ተጋብቷታል። እንዲሁም ለምላሴ ሄዳ እኔ በቃኝ፣ ስራ ላቆም ነው ስትለው፣ እንዴት? ለምን? ምንም እንደምታቆሚው እያለ ቢጠይቃትም መልስ አልሰጠችውም። ግን እኮ ይህን ስራ ሳገኝ በስንት መከራ በደላላ ነው ያገኘሁት፣ አሁን ደግሞ ላላገኝ ይችላለሁ። ሌላም ቦታ እኮ ርቄ ብሄድ እኔነቴን ከዚህ ነገር ማሸሽ አልችልም። ምን ይሻለኛል ብላለ ወደ ዶክተሩ ትደውላለች። ዶክተሩንም ሃሎ ሲላት ጉድ ሁነና ትለዋለች ምን ሆነ ሲላት፣ እንዴ ፅንሱን አንተና እኔ ብቻ ተማክረን ከሰላም ጋር ያደረግነው ሆኖም ግን ዛሬ ልጁ ያረስረገዛት ቤታቸውን ድረስ አንኳኩቶ መጥቷል። እሷንም በቴክ በስልክ እያናገራት እየተገኘ ነው። ይህ ነገር ወይዘሮ ሚላት በተደጋጋሚ በሽታዋንም ምንድን ነው ያደረግ ያደረግሽው እያለች እየጠየቀቻትም ነበር። ሰላም ግን እኔ እናንተን ለመናገር አልፈለገችም። ሆኖም ግን እንዲሁም እናቷን ቆጣ እያለች በቃ መዳኔ ነው የሚፈለገው ድኝልሻለሁ ከስንት ሳምንታት በኋላ ለምን ትጠይቂኛለሽ? ምንም በሽታ ከሌለኝ የለኝም ነው እያለች መልሳላት ነበረ። ሆኖም እናት መለስ ብለው ማናው መዳኗ ነው፣ ትዳንልኝ እንጂ ችግር የለም ብለው ነበር ግን ልጁ በቤታቸው ውስጥ በመምጣት ነገሮችን አፈረጠው ስትል ትናገረዋለች። ዶክተሩ ምን አይነት ጣጣ ነው የገባሁት? እኔ ድሮም ቢሆን ስህተት ነው የሰራሁት። የእሷን ሰላም ስፈልግ የራሴን ሰላም እና የራሴን ልጆች በትኜ፣ አንቺም አባትሽን ከጎናቸው መሆን ሲገባሽ ሳታደርጊ፣ ወደ ማትፈልጊው መንገድ ልንሄድ ነው። አንድ ነገር መፍትሄ መፈለግ አለባት። አሁን ልታድነን የምትችለው ሰላምና ሰላም ብቻ ነች። ይህን ነገር ወይዘሮ ሚላት እንዳያደርጉና እንዳይ ከሰሙም አንድ ነገር እንዳይወስኑብን ማስቆም አለባት። ምላሴንም አንቺ ስለሚቀርብሽ እና መልካም ላይ ስለሆነ ልታሳመኙ መቻል አለብሽ ሲል ዶክተሩም ይናገራል። እንግዲህ፣ ሰላም እንግዲህ በተደጋጋሚ ከሀና ጋ ቁጭ ብላ፣ ወይኔ ሀና እንክብካቤች በጣም ደስ ይለኛል እንደዚህ እንክብካቤሽን ሳይ፣ ግን ተጸጸትኩኝ። ለምን ፀንሱን አስወረድኩት እንደዚህ የምትንከባከቢኝ ከሆነ እያልኩ ነበር። እባክሽ ሰላም፣ ይህን ነገር ደጋግመን አናንሳው አልተባባልንም? አለቻት። እሺ ይቅርታ አድርጊልኝ፣ እየረሳሁት እኮ ነው አለች። ከዛ ዋ አሁንም ቀጥላ አንቺ እኮ በቃ የአንቺ ደም ስለገባልኝ ነው መሰለኝ እንደ አንቺ ሰላምና ረፍት ሀይል ሰቶኛል። ያንቺንም ማጸባይ ልወስድ ነው መሰል በጣም ደስ ይለኛል ብላ ስትቀጥል በአረባክሽ ይህን ነገር መስማት አልፈልግም፣ ከዚህ በኋላ እንደዚህ አይነት ነገር ድጋሚ አናንሳ እያልኩሽ አይደለም? እንደ ይላታል። ከዛ እንግዲህ ደግሞ ብላሴ ደግሞ ገባና እንዲ ሀናን እኮ እየመጣችልን ለኛ ለጥሩ ነገር ነው ያንቺን ህይወት ልትቀይር፣ ሀናን አንድ ሰው እንዲናገርብኝ አልፈልግም ስትል ሰላም ትነግረዋለች። በፍጹም እኔም እኮ ልና መናገራት አልፈልግም ይላል። በዚህ መካከል ላይ ነው እንግዲህ ቤቱን አንኳኩቶ የወይዘሮ ሚላት እንግዲህ የመስሪያ ቤት ሰራተኛ ደውሎ እሳቸው ለልጆቻቸው ቦታ ለመስጠት ወደ መስሪያ ቤት ስላልሄዱ የሚፈረም ወረቀት ነበር። አንድ ጊዜ መተሽ የምትፈርሚልኝ ትችያለሽ? ለምን አንተ ማስተናገድ አትችልም እንዴ? ሲሉ ይጠይቁታል። አንተ ነህ እና እሱም እንግዲህ አይ እሱማ እኔ የተቻለኝን እያደረግኩ ነው። ግን ግዴታ የርስውን ፊርማ ነው የሚፈልጉ ሰዎች ናቸው። በቃ ቤት የደረስ አምጣልኝ እና ፈርምላቸዋለሁ ሲሉ ቤታቸው ጋበዙት። ቤታቸውም ሲጋብዙት ሻይ ቡና እንበል፣ ቁርስ በልተሃል? አረ በልቻለሁ። አዎ በምግብማ አትደራደርም አውቃለሁ አሉት እና ከዛ በኋላ እንግዲህ ይህን ነገር ለምን አላስተካከልክም ሲሉት፣ ስህተት ከሂሳብ ላይ ስህተት አለ ነገርኩ። አንድም ነገር እንድትሳሳት አልፈልግም። ስለዚህ ተኖ ብለህ ይህን ነገር አስተካክለህ ነገ እንድታመጣልኝ። ምነው ወይዘሮ ሚላት ነገር እኮ ቅዳሜ ነው ሲል፣ አይመለከተኝም ይሄ ራስህ ስተት ስለሆነ በረፍት ሰዓትም ቢሆን አስተካክለ ማምጣት አለብህ፣ ሲሉ ቆጣ ብሎ ተናገሩ። እሺ ብሎ ይወጣል። ከዛ በኋላ እንግዲህ ሰላምና ወደ ሰላም ስልክ ይደወልና ስልኩን ስታየው ያው ያሰነሰችበት ሰውዬ ነው ምን አባቱ ፈልጎ ነው የሚደውለው ስትል ስልኩን አስጠንጥራ ጣለች እና ወደ ሳሎን ሄደች። ሳሎን ስትሄድ ሀናዬ ቁጭ ብላ ነበር። ሀናዬ ደግሞ ምን ሆነሽ ነው? ሰላም እንኳ ሳትኝ ኮ ነው ቁጭ ያልሹ? ፊትሽን ጥለሸዋል። ምንድን ነው እባክሽ? አንቺ አሁን መጨነቅ የለብሽም አንቺ፣ ሰላምዬ አንቺ እኮ ብዙ ደም ስለፈሰሰች ጭንቀት ሀሳብ መሆኑን የለበትም። ደወለ ኮ ትላታለች። ማነው የደወለው? ደወለ ኮ ሰውዬው። የማን ሰውዬ? ብላ ደነገጠች። ፅንሱን፣ ፅንስ ያረገዝኩለት ሰውዬ ነው አለቻት። ምን ፈልጎ ነው አለች። ምን አባቱ ይፈልጋል እኔ ከሞትኩ በኋላ ቢደውልልኝ እንዴ። ግን እኮ አልሞትሽም አለቻት። እንዴ ባንቺ እኮ ነው የተረፍኩት። አሁን ታዲያ ምናባት ምናልባት እኮ ተጸጽቶ ይሆናል። ያለፈውን ነገር ተጸጽቶ ይቅርታ ሊጠይቅሽ ይችላል አለቻት። በፍጹም እኔ አልፈልገውም። እሱ ገንዘብ ነው የሚወደው ገንዘብ ከኔ ሲቋረጥ ነው የሸሸኝ ትላለች። ይህ ልጅ እንግዲህ እናቷ ቤት መስሪያ ቤት የሚሰራው ለስራ ጉዳይ እያለች አንዳንድ ጊዜ ስትሄድ በስልክ ትለዋውጣ ብዙ ጊዜ ከእናቷ ጋር ሰላም ስታጣ ሰላም እንግዲህ እሱን የሰላም ማገኛ አድርጋው እየወጣች፣ እናቷ የት ነው የምትወጭው? የት ነው የምትሄጂው? ለምንድን ነው ውጭ ለውጭ የምታመሹው? እያሉ በጠየቋት ሰዓት አይመለከትሽም እያለ ስትመልስ እንግዲህ ከአቶ አንተ ነህ ጋ ነበረ ዘና ፈታ ስትል የነበረው እንግዲህ አንተ ወይዘሮ ሚላት ሀናና የህቤ ብለው በጣም እየተቆጡ ነበር። ሀናን ጭራሽ እንዳትነካብኝ፣ የመስሪያ ቤት ሴቶችን ጨረስካቸው፣ አሁን ደግሞ ይችን ልጅ ነግሬሃለሁ፣ በእሷስ እንዳትመጣብኝ እያሉ ሲፈሩ በልጃቸው ያ እርግዝና የተፈጠረው በአንተነህ መሆኑን ሲሰሙ ምን ይላሉ ብላችሁ ታስባላችሁ? በጣም የሚገርም ነው። እንዲሁም ደግሞ ምላሴንም ገብቶ እየጠያየቀው ነበር ስለ ሀና። እንግዲህ አሁን ሰላምን እንደዛ አድርጎ ሀናን ደግሞ ምን ሊያደርግ ነው የሚጠይቀው? ጉድ እኮ ነው። በጣም ይገርማል። አሴ ደግሞ እንግዲህ ተስፋ ቆርጧል። ይኸው ምንድነው ሀናን ለመዳር ያሰቡት የሀና አባት የወሎውን ኤልያስን እንዲፈልጉለት ስለነገራቸው ከዛ በኋላ ወደ ፈጣሪው እየሄደ ወደ ቤተክርስቲያን ቤተክርስቲያን እባክህ ፈጣሪዬ፣ እኔ ይህን እጅ ዓመቴንም አጥፍትህ ሀብታም አድርገህ ገንዘብ አምጥተህ እጄ ላይ ሀናን አስገባልኝ እያለ ይማጸናል። ከዚህ በኋላ አቶ ሀናን አባት እየተዋቸው ወደ ቤተ ክርስቲያን መሄድ ይጀምራል። ለምንድን ነው ቤተ ክርስቲያን እኔን ጥለኝ የምትሄደው? ሲሉት አይ ለፈጣሪ የምነግረው ነገር ስላለ እና እኔ ጋ ብትሄድ ለፈጣሪ የምትነግረውን ነገር እኔ አግዳለሁ። እንዲህ እኔ ልጅ ያሉት አይደለም። ጮክ ብዬ ቢሰማኝ እንዲናገር ፈልጌ ነው። ፈጣሪ እኮ ጮክ ብለው ስላሉ አይደለም የሚሰማው የልብ አዋቂ ጌታ ነው። ስለዚህ ሁሉን ነገር ይሰማሃል። እኔ እባክህ ከሱ ጋር ከፈጣሪ ጋር አታጣላኝ ሲሉ ይነግሩታል። ከዛ በኋላ እንግዲህ እንደማይሆን ሲያውቀው ተስፋ ቆርጦ፣ እንደውም ጭራሽ አባትህን ላገናኝ እያሉ ሲሉት እኔ አባቴን አልፈልግም እርስዎ አባት እንዲሆኑ ፈልገው ብሎ ቢላቸው፣ ቢሆንም ግን አባትህን ማገኘት አለብህ ሲሉት ከእሳቸው ሲታወቀው እንግዲህ ሱሱን በውጭ ሄዶ እንግዲህ ሲጋራውን እያጨሰ ያው የነበረበትን የጎዳና ህይወት ተቀላቀለ። በጣም ያሳዝናል። ሀና ዘወትር እየመጣ ካያ በኋላ ፎንቃው እያገረሸበት እምቢ ስላለው ምግብም ሊበላና እሷንም አዘውትሮ ለማየት አልቻለም። ሊገልጽላትም አልፈለገም። ከዚህም በፊት ቢገልጽላት እኔ ስለ እንደዚህ አይነት ጥያቄ የሚጠይቀኝ ሰው አልወደውም ነው ስትለው ስለነበር ጭራሽ ታስታርቀኛለች ብሎ ፈርቶ በፍጹም እየተናገረ አይደለም። በዚህን ጊዜ እንግዲህ አሁን ወደ ጎዳና ተቀላቅሎ መጥቶም መጠየቁን ትቷል። እሷም ለአባት ያለኝ እሱ ነው እያለች የምትመካበት እንደ ወንድም የምታየው ሰው ከፊቷ ሲርቅ ምን አድርጌው ይሆን? ምን ሆኖ ይሆን? አባ ለምንድን ነው? እየተባባሉ አባትና እናት ስለ አሴልም ይነጋገራሉ። አሴ አሴ ግን የነገ የገባው ነገር ባይገባቸው ምግብ አልበላው ያለው እንግዲህ ሀናን ካላገኘው በሚል ነው ጭራሽ ተብሬ ተከትዬ ወሎ ገባለሁ ያለው ልጅ ከዚህ ሆኖ ከነሱ መራቅና ወደ ጥሩ መንገድ እየተመራ የነበረው ልጅ ወደ ጎዳና መንገድ እየተቀላቀለ ይገኛል። በጣም ያሳዝናል። የሰው ልጅ ግን ፈጣሪን ከለመነ ድሃም ይከብራል፣ ክብረትም የከበረ ይደህ እያል ምናልባት እሱ ዘወትር ወደ ጸሎቱ ካዘወተረ እሱም የጃመሩን ሊተውና ሊተውና እንዲሁም ደግሞ ገንዘብም አግኝቶ ስራ ሰርቶ ሀና ወደ ራሱ የሚያደርግበት መንገድ ወደ ፈጣሪው ከቀረበ ሊሳካ ይችላል ብዬ ነው የማስበው። ሆኖም ግን አሁን ደግሞ አቶ አንተነህ እንግዲህ ሀናን ፈልጎ እንግዲህ ወደ ቤት ይህች ልጅ እንዴት ሰራተኛናት ናት? ወይ በፍጹም ልትሆን አትችልም፣ እያለ ምላሴን ሲጠይቀው ሰራተኛ እኮ አይደለችም፣ ግን ኑሮ እና አባቷን ለማሳከም ብላ ነው። ከዛም እንግዲህ ሀና በቃኝ ከዚህ በኋላ ምላሴ ከዚህ ቤት መቀመጥ አልፈልግም፣ መሄድ ፈልጋለሁ አለችው። ግን ሚስጥሩን አልነገረችው። ለምን እያለ እየተከተለ ሲጠይቃ ታለቅሳለች። እስኪ ቆም ብለሽ ንገሪን እባክ ስላት የሌላ ሌላ ስራ መቀየር ነው የምፈልገው ሲል፣ በፍጹም እኛ ከዚህ ቤት ከዚህ ቤት እንድትወጪ አንፈልግም። ከስከሌላን ቤት ብትሄጁ ያ ስራ ስራ ነው፣ ግን እዚህ ቤት ውስጥ ከዚህ በኋላ አንቺ ሰራተኛ ነሽ የሚለውን ቃላት ማንም እንዳይጠቀምን አስጠነቅቃለሁ። በፍጹም ሰራተኛ ልትሆኛ አትችም። አንቺ ከቤተሰባችን አባል አንድ ነሽ፣ እንዲሁም ደማችን ከእኛ ጋር ተመሳሰለ ስለሆነ የመጣ ችግር እንኳ ቢመጣ ብትመረመሪ እኛ ነው መምሰል ስለምትችይ አንቺ እዚህ ዘመ እንጂ ድነሽ ብለን አናይሽም። እና እባክስቲን ለመኖ መልሳታል። እሺ ምላሴ፣ ለአንተ ስል አደርገዋለሁኝ ትለዋለች። ስለዚህ አሁን ከዚህ በኋላ እኔማ ደስ ይለኝ ነበር የእናንተ ቤተሰብ ብሆን፣ ደሜ ከእናንተ ጋር አንድ ስለሆነ እፈልገው ነበር አለችው። ሀናዬ ለእኔም ሆነ ለሰላም ለጤና መመለስ ያለሽን አንቺ ነሽ። አንቺን ከፊታችን ማራቅ አንፈልግም። ከዚህ በኋላ እንደ አንድ ቤተሰብ አካል ነው የምናይሽና እባክሽ ሲል ነበር የተማጸናል። ከዛም ዘወር ብሎ ምላሴና ሰላም እያወሩ ግን ሀና እንዴት ነው የኛ እንደም የተመሳሰለችው በማለት ይጠያየቃሉ። እንግዲህ ከሆነ ግድ ተገጣጠመ ምን ይደረግ ብለህ ነው እሷ እኮ ነች ሕይወቴን የዘራችብኝ። ከዚህ በኋላም ደግሞ እንደሷ መልካም ሆነ በፍጹም እንደሷ አይነት ግን መልካም ሰውን አይቻላቅም ሲል እሱ የሚያመሰግናል። ሲሆን ምን አይነት አናትና አባት ቢያሳድጉሽ ነው እንደዚህ? ይሆን አባት አባትሽን መተዋወቅ ፈልጋለሁ። ችግር የለም፣ ዋለች በጣም ስነ ምግባር የሞላበትና በጣም አስተዳደግ ጥሩ የሆነ ያሳደጉሽ ነሽ ልጅ ነሽ እያሉ ወይዘሮ ሚላትም ያመሰግኗት ነበር። በዚህ ሁኔታ እንግዲህ ይል እያለ እንግዲህ፣ ያልታሰበ ነገር ይሄ አቶ አንተነህ ወደ ቤት መምጣት ሌላ ችግር ውስጥ መጥቶባቸዋል። ይህ አቶ አንተነህ እንግዲህ ልጅ የኔ ነው እንግዲህ ልጁ ካንተ ነበር ተወግዷል ስትለው ሌላ ችግር ሊፈጥርባት ስለሚችል በጣም ጭንቀት ላይ ናቸው። በጣም እያሳሰባቸው ነው። ይህንም ነገር እንግዲህ ነገሮችን ለማስቀየስ እና እሱ ጋር እንዳልሆነ ለማድረግ ብትሞክርም፣ እሱ ግን ከታከመችበት ሆስፒታል ሄዶ ምን አይነት ህመም እና ምን እንደሆነ የተሰጣትን መድኃኒት ማጣራት ፈልጋለሁ ሲል ይናገራል። ይህ ነው ትልቅ ችግር ያመጣባቸው። በጣም ያሳዝናል። እንግዲህ ፈጣሪ ሀናየን ከእንደዚህ አይነቱና ዶክተሩን ከእንደዚህ አይነት ጉዳቸውን ያውጣቸው የሚል ነው። እና ይህን ይመስል ነበር። ስለተከታተላችሁኝ ከልብ አመሰግናለሁ። ቀጣይ የሚመገናኝ በሰላም